ሰላም ሰላም ሰላም በእናንተ ይሁን። ሰላም እግዚአብሔር ባላችሁበት ሰላማችሁ በስስት ይበልልኝ። በዓለም ዳርቻ ያላችሁ የስንቁ ቻናል ተከታታዮች ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ባክቦር ጠይቃለሁ። ዛሬ ማሳያችሁ በጣም ቀለል ያለ ፈጠን ያለ የካብሳ አሰራር ማለት ነው። በእኛ ቤት እንዴት እንደምሰራ በዚህ ማዘጋጅቻለሁ። ዶሎ ሊቁራሩታ በመጀመሪያ በደንብ

በሀራት ምሽከል ካም ከስቦራ ጨው ያስፈልገኛል፣ ማጅ ያስፈልገኛል። ባህራት መጀመሪያ ግን ማለት ነው፣ ደረትና ተፈጭ ነው የሚያደርገው። ኮዞራ እና ሄል አረጋለሁ፣ ቅንፍር አረጋለሁ፣ የባህር ባር ቅጠል አረጋለሁ። ከዛ

ሁሉ ነው የሚያስፈልገኝ። ሽንኩርቴን በእንደዚህ መልክ ካቁላላ በኋላ የደረቁን እንደ ቅመማ ቅመም እጨምራለሁ እዚህ ላይ ማለት ነው። በደንብ አምሳዋለሁ እዚህ ጋር ይቀታል። ቅመማ ቅመም ከሽንኩርት ጋር በደንብ እንደዚህ ሽታ ትንሽ እስከሚያመጣ አምሳዋለሁ። እንደዚህ መልክ ነው ሽንኩርት እንጂ ብሎ እጨምራለሁ። እበዚህ መልክ ጥቅም አብሬ አቁላላለሁ ማለት ነው

ሶዋ ማለት ነው በና ሽንትነው ቃ የሚያክል እንደ ቤታችን በጣም ቀለል ያለ ፈጣን እንሰራው። ከዛ እዚህ ጋር ምን ያስፈልገኛል? ሳልሳ ያስፈልገኛል እና ቲፕስ ሮማን ያስፈልገኛል እና ካሙን ትንሽ ያደርግበታለሁ። በዚህ መልኩ ዶሮ ኦልሬዲ ደርሷል፣ ዝግጁ ሆኗል ማለት ነው።

እንግዲህ ወደ ፎረን ነው የማስገባው። በዚህ መልኩ ፎረኑ ላይ አስገባዋለሁኝ ትንሽዬ፣ ቂቤና ሳልሳ፣ ካሞን ቲብስረማን ነው የማደርገው። እዚህ ጋር ፎረን ውስጥ በዚህ መልኩ አስገባዋለሁ። ከዛ ሩዜን አጣጥባለሁኝ በደንብ አርጌ። ያው ቅድም ዘፍዝፌ አቅዝቆይቸዋለሁ አንድ ሰዓት ያክል ይዘፈዘፋል ሩዙ። አጥቤ በውሃ ሙቅ ዘፈዝፈዋለሁ።

በዚህ መልኩ አሁን ለመጣድ እያጠብኩት ነው ሩዙን ማስገባት መጣድ ነው ያለኝ ከአሁን በኋላ ላለው። ደግሜ በውሃ ሙቅ አጥበዋለሁኝ። እዚህ ጋር ሰላጣዬን አዘጋጃለሁ። ያው የሚያስፈልገኝን ሰላጣ እንደ የቤታችን ከቤታችን ያለው እንደ ቤታችን ማለት ነው። ሰላጣዬን በዚህ መልኩ ከታትፌ አዘጋጅቻለሁ።

ሰላጣ ሀርም ያስፈልገኛል። ሰላጣ ሀርም አዘጋጅቻለሁ። ሰላጣ ሀር ያኔ ቲማቲም እና ሁላችን እናውቀዋለን፣ ቃሪያ፣ ኮዝቦራ፣ ትንሽ ነጭ ሽንኩርት ማለት ነው። በዚህ መልኩ አዘጋጅቼ ምሳዬ በዚህ መልኩ ደርሷል። ይሄን ይመስላል። በጣም ምርጥ ካብሳ በጣም የሚጣፍጥ ቀለል ያለ ማለት ነው። በጣም ብዙ አይነት አሰራር አለ፣ ግን በቀላል መንገድ ነው የሰራሁት እና አመሰግናለሁ።